ሰባት ከመጋቢት 19 ጀምሮ በአዲስ አበባ ኤግዚቢሽን ማዕከል በይፋ ተከፍተው በርካታ አምራቾች፣ አስመጪዎችና አከፋፋዮች ትምህርትና አገልግሎታቸውን ይዘው እዚህ ቀርበዋል። በዓላትን ምክንያት በማድረግ የሚዘጋጁ እንደዚህ አይነት ኤክስፖዎች ሸማቹን ከነጋዴው ጋር ከማገናኘት አንጻር የሚያበረክቱ አስተዋጽኦ ከፍተኛ እንደሆነ ይነገራል። በሀገራችንም እንግዲህ የመጪውን ፋሲካ በዓል ምክንያት በማድረግ ፋሲካ 2017 ኤክስፖ ተዘጋጅቷል። በዚህ ኤክስፖ ላይ ኳሊ እንደምትመለከቱት በርካታ ምርትና አገልግሎቶች የቀረቡበት ኤክስፖ ነው። በዓሉ የሚያደምቁ በዓል በዓል የሚያሸትቱ ምርቶችም ለሸማቾቹ ቀርበዋል ማለት ነው። እኛም ደግሞ ዞሮ ዞሮ እያለን ካለፈው ዓመት የአሁኑ ገበያ ምን የተለየ ነገር አለው? ከዋጋ አንጻር ምን ይመስላል? ሸማችና ነጋዴ በአንድ ቦታ በአንድ በኩል ከማገናኘት አንጻር ምን ጠቀሜታ አለው? የሚለውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን የማስቃኛቸው ይሆናል። ሰላም ሰብለነኝ። ሳምንታዊው ኤንቢሲ ቢዝነስ ፕሮግራማችን እነሆ ተጀምሯል። አብራችሁን ቆዩ። ለግናለው በመጀመሪያ እንኳን አደረሰሽ። እንኳን አብሮ አደረሰ። እንተዋወቅ። ሀና እባላለሁ። ዳዊት ገብረ እግዚአብሔር እባላለሁ። እኔ አጸደ እባላለሁ። ሌንጮ ድንቁ እባላለሁ። መስፍን እባላለሁ። አሸናፊ ግርማ እባላለሁ። ንጉስም ኪያስ እባላለሁ። አክሊሉ እባላለሁ። ደሳሌኝ ዋጋሪ እባላለሁ። እንደዚህ መዘጋጅታቸው ለህብረተሰቡ እንዲሁም ለሸማቹ ምን አይነት ጠቀሜታ አለው ብለሽ ታስቢያለሽ? ለህብረተሰቡ ያው የተለያዩ ምርቶችን በአንድ ቦታ ላይ ማግኘት ቀላል ነገር አይደለም። የተለያየ ቦታ ከሚገዙ ሀሳባቸውን ሰብስበው አንድ ቦታ ላይ ሁሉንም የሚፈልጉትን አይነት በአማ በተለያየ አማራጭ ማግኘት ይችላሉ። ለእነሱ ጊዜያቸውንም ገንዘባቸውንም ሴቭ ያደርግላቸዋል። ስለዚህ በጣም አሪፍ ነው። ይበረታታ የሚገባ ነገር ነው እና አሪፍ ነው። ድባቡ ምን ይመስላል? ድባቡ ደስ ይላል። ግርግሩ ያው የበዓል ዋዜማ ደስ ይሌለ ግርግሩ ሸመታው ምናም ደስ ይላል። አሪፍ ነው። የተለያዩ ልምድ ልውውጦችንም ታደርጊያለች? ከከስተመርን ከዚህን ከሚሰሩ ሰዎች ጋር የተለያዩ የልምድ ልውውጦችንም እናደርጋለን። አሪፍ ነው። ደስ ይላል። በጣም ሱቅ ላይ ከምንሸጠው ይልቅ እዚህ ጋር የምንሸጠው ይበዛል። ምክንያቱም ባዛር ላይ ሁሉም ሰው ይሰባሰባል። ባዛር ላይ ቅናሽ አለ እያለ ይመጣል። እኛ ደግሞ 50% ቅናሽ አድርገን ነው የቀረብነው። አሁን ቀሚሶች ባለ 4000 የምንሸጣቸው በ2000፣ 2500 የምንሸጣቸው ይበዛሉ። አሁን እዚህ ጋር ሱቅ ላይ ቢሆን ደግሞ ከ4000፣ 3500 እስከ 3000 ናቸው የሚሸጡት እና ያው እዚህ ጋር ያው ብዛትም ስለሚወጣ ተጠቃሚዎችም ከስተመሮች ስለሆኑ እኛም ብዛት በወጣ ቁጥር የሆነ ነገር እንደምናገኝ ተስፋ እያደረግን ነው የምንገባው። ድባቡ አሪፍ ነው። ያው በአለም ስለሆነ ነጋዴ እንትን አምራችና አካፋፋይ ነው ድርጅቱም። በተመጣጣኝ ዋጋ በአለም ባስመለከተ ይዘን ስለመጣን ከስተመርም እየወሰደ ነው። ቆንጆ ነው፣ በጣም አሪፍ ነው። አንደኛ ከስተመርም ብዙ እቃ አንድ ላይ ያገኛል፣ ዲስካውንትም ተጠቃሚ ይሆናል። ነጋዴም ደግሞ ከስተመር ይዞ ይወጣበታል ለሌላ ጊዜ እና ቆንጆ ነው ፋሲካ ገበያ ምን ይመስላል? እንደዚህ አይነት ኤክስፖዎች መዘጋጀታቸው ምን አይነት ጠቀሜታ አለው ብለህ ታስባለህ? ኦኬ እንደዚህ አይነት ኤክስፖ መዘጋ አንድ ቦታ መዘጋጀታቸው አንድ የምትፈልጊው እቃ ከአንድ ቦታ የማግኘት እድል ይኖር ይሻል፣ ጥሩ ነው፣ ዋጋም የተወሰነ ቅናሽ አለው የሚል እንትናለኝ እና በአጠቃላይ ግን እንዲህ አይነት ኤክስፖ መዘጋጀታቸው አሪፍ ናቸው የሚል እሳቤ አለኝ። ባህሉ ድባቡ ምን ይመስላል? ባህሉ ድባቡ ቆንጆ ነው፣ ጥሩ ነው። የገበያ ግርግሩ ያው በዓል መሆኑን ያሳያል እና ቆንጆ ነው። እንደዚህ አይነት ኤክስፖዎች ብዙ ምርቶችን አንድ ቦታ ስለሚያገኝ ሸማቱም ሳይደክም የሚፈልጋቸው ምርቶች አንድ አካባቢ ይሸምታል። እንደውም አንድ ቦታ በመገኘታቸው ከዚህ በፊት ሲያስባቸው ሲፈልጋቸው የነበሩ እቃዎችን አንድ ቦታ ስለሚያገኛቸው ጥሩ አጋጣሚ ነው ብዬ አስባለሁ። ዋጋን በተመለከተ ብዙ እርግጠኛ አይደለውም። አንዳንድ እቃዎችን ስንጠይቅ ኖርማሊ ሌላ ቦታ ላይ የምናየውን አይነት ዋጋ ሆነው እናገኛቸዋለን። ግን ሁሉም ዲስካውንት ምናምን ብሎ ይለጥፋል። ይሄ ግን እውነተኛ ዲስካውንት ቢሆን ደስ ይለኛል ግን እኔ በታዘብኩት እንደዛ ስላልመሰለኝ ማለት ነው። ብዙ ነገሮችን አንድ ቦታ ለማግኘት እድል ይሰጣል። በተረፈ እንግዲህ ድባቡ ደስ ይላል። ያው ሁል ጊዜ በዓል ሲደርስ ኤግዚቢሽን መሄድ ልማዱ ስላለን አዲስ ነገሮችም ሲመጡ ገበያው ላይ ምን አለ የሚለውን ለማየት የግድ ለመግዛት ላይሆን ይችላል ግን ምን አለ የሚለውን ለማየት እድል ይሰጠናል። እዚህ ኤግዚቢሽን መካከል ሁሉን ያማከለ ነው። እቃዎች፣ የተለያዩ እቃዎች እዚህ ይገኛሉ። ከአልባሳት ጀምሮ እስከ ምግብ እዚህ ይገኛል። ስለዚህ በየአዲስ ዓመት፣ ገናና ፋሲካ ህብረተሰቡ እዚህ እንዳለ አውቆ በቅናሽ በታላቅ ቅናሽ መቶ ቢገዛ ተጠቃሚ ነው፣ አትራፊም ነው። እንግዲህ የገበያው እንቅስቃሴ ብዙም ያናል አርኪ ባይሆንም ከዚህ በኋላ ምናልባት የተሻለ ገበያ ይኖራል ብለን እንጠብቃለን። ነገር ግን አሁን ካለፈው በዓላቶች አንጻር ስንመለከት ከባለፈው ትንሽ አሁን ላይ ቀዝቀዝ ያለ ነው ያለው ገበያ ና እንግዲህ ከዚህ በኋላ የሚመጣውን ነገር እናያለን፣ ያለን ብለን እንጠብቃለን። የተሻለ ነገር እናገኛለን ብለን እንጠብቃለን ማለት ነው። ህብረተሰቡ በተመጣጣኝ ዋጋ አንድ ስፍራ ላይ እንደዚህ ማግኘቱ ያለው ጠቀሜታ ምንድን ነው ብታስባለ፣ ለነጋዴውም፣ ለሸማቹ ያው ለሸማቹም ቅናሽ የሆነ ነገር ያገኛል ተጠቃሚ ነው። ያው ለነጋዴው ደግሞ አንዳንድ ነገሮችን በተንቀሳቀሱለት ቁጥር አዲስ አዲስ ነገሮችን ይተካል እና ለሁለታችን አሪፍ ነው ብዬ ነው ማስበው። ብዙ ነገሮችን በአንድ ቦታ ላይ ማግኘት ይቻላል። በተለይ ደግሞ እነ ኤክስፖርት የሚደረጉ አይተሞች እንደ ልብ አይገኙ ውጭ ላይ እዚህ ቦታ ላይ ግን ለማስተዋወቂያ ይዘዋቸው ስለሚመጡ ጥሩ እድል ይሰጠናል እና በተለይ የሀገራችን ምርቶች መግዛት እንፈልጋለን፣ ውጭ እንደ ልብ አናገኛቸውም እና ኳሊቲ የጠበቁ ኳሊቲያቸውን የጠበቁ እቃዎች ለማየት እድሉን ሰጥቶናል። እኛ የተለያዩ የህፃናት አልባሳቶችን ቢጃማዎችን፣ ቱታዎችን ከኢንፋንት ጀምሮ እስከ ትልልቅ ሰዎችም የተለያዩ ቢጃማዎችን፣ ቱታዎችን፣ ለውጭ ለቤትም የሚሆኑ የተለያዩ አልባሳቶችን ምርቶችን ይዘን የገባ ነው። የሀገር ውስጥ ጋርመንት ነው። አንድ ልብስ ስንት ነው? ውይ እኛ ጋር በጣም ዲስካውንት ነው። ከሁለት መቶ ዘጠና ብር ጀምሮ በጣም ትልቁ ዋጋችን የልጆች ዘጠኝ መቶ ብር ነው። ኮምፕሊት ልብስ ማለት ነው፣ ሙሉ ልብስ ቱታና ሱሪ፣ የተለያዩ ቢጃማዎች በጣም ዲስካውንት ናቸው። ከሌላ ጊዜው በተለየ ዲስካውንት አድርገን ነው የገባነው። አሪፍ ናቸው። ምን ምን አይነት ምርቶችን ይዘ እዚህ ኤክስፖ ላይ ይቀርባል ብለው ሲትንሽ ነገር ያው፣ እኛ በዓል በመጣ ቁጥር ሁሌ እንገባለን። ያው ለፋሲካ ሆንም ገብተናል። ያው ታላቅናሽ የሴቶች እቃ ነው ይዘን የቀረብነው እኛ የሄርባል ምርቶችን የያዝ ነው፣ ለጸጉር ለፊትና ለሰውነት አገልግሎት የሚሰጡ ኤሌክትሮኒክስ እቃዎችንም አንድ ላይ ይዘን የመጣ ነው። አሪፍ ነው። ምን ምን ምርቶችን ገዛ ካንተ? እኔ ያጋጣሚ የልጆች ልብሶች ገዝቻለሁ፣ የቤት እቃዎች ምናምን፣ የኪችን ማብሰያ ምናምን ነገሮች ገዝቻለሁ እና ጥሩ ነው። ባጠቃላይ፣ እኔ እውነት ለመናገር ዝም ብዬ ነው የመጣሁት አንዳንድ እቃዎችን ለማየት፣ ግን ዲቫይደር ነው የገዛሁት ለጊዜው፣ ገና መግባቴ ነው እንግዲህ ከዚህ በኋላ የምፈልጋቸው ማገኛቸው ፌር ዋጋ መስሎ የታየ ካለ ገዛለሁ። ብዙ ጊዜ እንደዛ አይነት ኤግዚቢሽኖች ለመግዛት ባለፈ ሰዎች ለኢንጆይመንት አዳዲስ ነገሮችን ለማየት ይመጣል። እሱ እንዴት ይታያል? እውነት ነው፣ ቅድም እንዳልኩሽ እኔም ስመጣ የሆነ ነገር ገዛለው ብዬ አስቤ አይደለም፣ እንደው ድባቡን ለማየት ኢንተርቴን ለማድረግ ሰውም እንደዛ ሲያደርግ ነው የምታየው። እንደዚ አይነት መንፈስ አላቸው። ምንም ጥያቄ የለውም። ብዙ ነገሮችን ኤክስፔሪንስ የምናደርግበት ቦታ ነው ብዬ አስባለሁ። በዛውም ደግሞ አቅማችን በፈቀደ ለበዓል የሚሆኑ ነገሮችን ሸመት ሸመት የምናደርግበት ነው ብዬ አስባለሁ። የተለያዩ የቤት መገልገያ እቃዎች፣ የልጆች አንዳንድ ጫማዎች፣ እንደዚህ እንደዚህ አይነት እቃዎችን ገዝተናል። ምን ምን ምርቶቹን ይዘን የመጣሁ? እዚህ ኤክስፖ ላይ እኛ ቻሲድ ናሻ በተር ይዘን ቀርበናል። ያው እንግዲህ ህብረተሰቦች ያስድን በአሁኑ ሰዓት እያወቀው እየተጠቀመው ነው። ሁልጊዜም እኛ እዚች ቦታ ላይ ያለን በየጊዜው ኤግዚቢሽን ላይ እዚች ቦታ ላይ እንገኛለን። ያው ህብረተሰቡ እየተጠቀመው ነው። እኛ የያዝ ናቸው የቤት እቃዎች ናቸው። የዳቦ የእንጀራ የወጥ መቀነሶች ናቸው። አክለሪክ ናቸው ማቴሪያሎች ወድቆ የማይሰበሩ የአሪፍ የቤት እቃዎች ናቸው። ዋጋችንም በተመጣጣኝ ዋጋ ነው። ምን ምን ምርቶች ነው ይዘ የቀረብከው? አሁን እኔ ጋር ያለው ምርቶች የተለያዩ ቅባቶች አሉኝ፣ ሽቶ አለኝ፣ ዲኦድራንቶች አሉ እና ሳሙናዎች አሉኝ ማለት ነው። እና ደረጃቸውን የጠበቁ ምርጥ ምርጥ ምርቶች ናቸው ያሉት። ከተማችንን ከሚያደምቁ ነገሮች መካከል የኤግዚቢሽንና ባዛሮች መሆናቸው ይታወቃል። እንግዲህ እኛም ደግሞ በፋሲካ 2017 ኤክስፖ ላይ ተገኝተን ግብይቱ ምን ይመስላል የሚለውን ቅኝት እያደረግ እንገኛለን። ቅኝታችንን አላለቀም እስከ ፕሮግራማችን ፍጻሜ ነገር አለው የዚህ በዓል ካለፈው ዓመት አሪፍ ነው። ያው ከጊዜ ወደ ጊዜ የተጠቃሚውም አገልግሎት የሚሰጡም ሰው አገልግሎቱንም የሚያገኝ ሰው ከጊዜ ወደ ጊዜ ያው እየጨመረ ነው የሚሄደው በእርግጥ ከኑሮ ውድነትም አንፃርም እዚህ ያው ይቀንሳል፣ የተወሰነ ዲስካውንት ይኖረዋል እና አሪፍ ነው። ካለፈው ዓመት የአሁኑ በጣም ቀዝቃዛ ነው። በቃ በምን የተነሳ እንደሆነ ባናቀውም በጣም ቀዝቃዛ ነው። በአሁኑ እንደዚህ አልነበረም። አምና አሪፍ ስራ ነበረ። ያው ፋሲካ ሲመጣ ደግሞ አብዛኛው ወደ ልብስ የሚዞር ሰውም ይኖራል ብዬ አላስብም። አንዳንዴ በቃ ወደ ሚበላ ወደ ሌሎች ሌሎች ነገሮች እግዚአብሔር ይመስገን። በአጠቃላይ ጥሩ ነው። ያው እንደዚሁ ሆኖ ከተሰራም አሪፍ ነው ብዬ አስባለሁ። ቆንጆ ነው። ያው መጀመሪያ አካባቢ ትንሽ ቀዝቀዝ ያለ ነበር። አሁን ላይ በደንብ እየሞቀ ነው። በዓልም ስለደረሰ ቆንጆ ነው። ድባቡ ትንሽ ቀዝቀዝ ያለ የቀነሰ ይመስለኛል። እኔ በእኔ እንትን እና ከበቢቱ ትንሽ ቀዝቀዝ ያለ ነው። ትንሽ እንትን ያለ ነው። ምናልባት ከሰዓትም ስለመጠው ሊሆን ይችላል፣ አላቅም ግን ትንሽ የቀነሰ ነው ከዚህ ከነበረው። ከጊዜ ወደ ጊዜ እውነት ለመናገር የገበያ ሁኔታ በጣም እየናረ ነው። ከአቅም በላይ እየሆነ ነው። ጭማሪዎች አሉ፣ ምንም ጥያቄ የለውም። ቅድምም እንዳልኩሽ ሌላ ማርኬት ላይም እዚህ ከምናየው ዋጋቸው ከፍተኛ ነው ያልኩሽ ለዛ ነው እና ይሄንን የታዘብኩት። ማነጻጸር ይፈልጋል አሁን ላይ እነዚህ እቃዎች ስንት ነው ውጪ ያሉት የሚለውን ነገር ማወዳደር ይፈልጋል። ግን ከጠበቅኩት አኳያ እኔ ቅናሽ ነው ብዬ አላመንኩም። አሁን እቃዎቹን ስለወደድኳቸው ብቻ ገዛዋቸው አሉ። ካለፈው ዓመት የአሁኑ የፋሲካ የገበያ ድባብ ምን ይመስላል? አዎ ቀዝቀዝ ያለ ነው። በጣም ቀዝቀዝ ያለ ነው ካለፈው አሁን የቀዘቀዘ ነው። ነበርኩኝ ዛሬ ዓመት በጣም ጥሩ ነበር፣ በአሁኑ ሰዓት ግን ድባቡ እንደፊቱ አይደለም። ከዋጋ አንጻር እስከ አለፈው አመት አሁን ምን የተለየ ነገር አለ ምርቶች ላይ? ኖ ሁሉን ያመካከለ፣ ዋጋዎቹ እንዲያውም ብዙ ቦታ ላይ ታላቅ ቅናሽ ይዘው የቀረቡበት ነው። ቆንጆ ቆንጆ እቃዎች በጥሩ ሁኔታ። እኔም ራሴ ከዚሁ ውጪ አንዳንድ እቃዎችን እገዛለሁ፣ በጥሩ ዋጋ አገኛለሁ። ካለፈው አመት ምን የተለየ አዲስ ነገር አለ ዋጋ ላይ? አዎ ያ እንኳን ብዙም ልዩነት የለም፣ ጭማሪ የለውም። ነገር ግን ምንድንነው ደስ ከሚልሽ ነገር አንዱ እዚህ ገበያ ላይ እኛም የማናቃቸው ሌሎች የሚያውቁት እቃዎች አሉና የልምድ ልጉ ታደርጊበታለች፣ የተለያዩ እቃዎችን ታገኝበታለች። እና እነዚህ ነገሮች ትልቅ እድል ናቸው። እና ለእኛ ትልቁ ትርፋችን ደግሞ የማናቃቸውን ነገር ነገ ተዘጋጅተን እንድንመጣና በዛ ነገር ላይ ተጠናክረን እንድንሰራ የተሻለ ነገር እድል ፈጥሮናል ማለት ነው። ይሄ ለእኛ አንዱ ትልቅ ትርፍ ነው። ነገር ከእንቅስቃሴ አኳያ እንኳን ብዙም አርኪ አይደለም እና እንደጠበቅነውም አይደለም። ማስታወቂያ ስራ ላይ ትንሽ ማስታወቂያዎች ይቀራሉ ቅስቀሳዎች ይቀራሉ። እነዛ እነዛ ነገሮች ቢስተካከሉ፣ በደንብ የማስታወቂያ ስራዎች በደንብ ቢሰሩ የተሻለ ይሆናል ብዬ እጠብቃ ነው ይችላል የሚለውን ዞር ዞር እያለን በኤግዚቢሽን መካከል ቅኝት እያደረግን እንገኛለን። ከአጠገቢያን ሰዋል እንተዋወቃት። ሰላም፣ በቅድሚያ እንኳን አደረሰሽ። እንኳን ብራ ደረሰን። ስምሽ እንተዋወቅ። ቤተሌ እባላለሁ። መልካም። እንደዚ አይነት ኤክስፖች መዘጋጀታቸው ለሸማቹ እንዲሁም ደግሞ ለነጋዴው ምን አይነት ጠቀሜታ አለው? በሽ ታስበ ያለሽ? ብዙ ምርቶችን በአንድ ቦታ ላይ ከማግኘት አንጻር የሚገበያየው ሰው ሁሉንም በአንድ ቦታ ስለሚያገኝ ጥቅም አለው። ለእኛ ደግሞ ምርቶቻችንን ለማስተዋወቅ በሰፊው ተደራሽ እንድንሆን ያደርጋል። ድባቡ ምን ይመስላል? ኤክስፖ ከተጀመረ ጀምሮ እስካሁን ድረስ ምን ይመስላል የገበያ ድባቡ? አሪፍ ነው። ከላስት ዊክ ጀምሮ ትንሽ ሞቅ እያለ የመጣ ነው። መልካም። ምን ምን ምርቶች ነው ይዛችሁ ይቀረባችሁ? የኛ ባህላዊ ቀሚሶች በዘመናዊ ዲዛይን የተሰሩ በአብዛኛው በዘመናዊ ዲዛይን የተሰሩ ናቸው። የሴቶች የወንዶች አለ የአዋቂዎች ማለት ነው። እንዲሁም ደግሞ የልጆች አለ። ከዛ ውጭ ደግሞ አንዳንድ የጋርመንት ልብሶች አሉ እነዚህን ልብሶችን ነው ይዘን ይገባ ነው። እስኪ ያሹን ልብስ አሳይኝ። በጣም የሚያምር ልብስ ይመስላል ከምንድን የተሰራው? እነዚህ ሊነን ቬስኮስ ይባላል ማቴሪያሉ። በጣም የሚያምር ቀሚስ ነው። ሲለበስ ደግሞ ሞር የበለጠም ያምራል። የበለጠ ተለመደው ወጣ ያለ ዲዛይን ነው ያው ከለመድናቸው የሀበሻ ቀሚሶች በጣም ብለው የተሰሩ ናቸው። አብዛኞቹ እዚ ያሉት ከኋላም እንደምንመለከታቸው በጣም የሚያማምሩ ቀሚሶች አሉ። ዋጋቸው ነገርስ እንዴት ነው? በተለይ ደግሞ ፋሲካ ሲመጣ ብዙዎቻችን የሀበሻ ቀሚስ፣ የሀገር ባህል ልብሶችን መልበስ እንመርጣለን እና ከዋጋ አንጻር እንዴት ነው? ካለፈውስ ዓመት ያለው የዋጋ ልዩነት፣ የእቃዎች ዋጋ ምን ያክል ነው? እውነት ለመናገር እንዳልኩሽ ቅድም ያው እኛ ምርታችንን ተደራሽ ማድረግ ስለሆነ ዓላማችን ከባለፈው ባዛር የጨመረ ነገር የለም በአብዛኛው ተመሳሳይ ዋጋ ነው ይዘን የገባ ነው። ከዋና ቢሮችን ግን በጣም ቀንሰን ነው አንዳንዶቹም በግማሽ በሚባል ዋጋ ያው ሁሉንም የሚያማከለ ነገር ይዞ ለመቅረብ በሚል ማለት ነው፣ እና ቀንሰን የገባ ነው ዋጋ ላይ ጥሩ ጥሩ ዋጋ ነው ያለው፣ እንደየ ልብሱ እንደሚገባው። አሁን የአገር ባህል ልብሶች በዋጋ ምን ያክል ናቸው? አሁን አኔ መቼ መግዛት ብፈልግ በትንሹ ስንት ላወጣ እችላለሁ ለአገር ባህል ልብስ ከአምስት ሺህ አምስት መቶ ብር ጀምሮ እስከ አራት ሺህ ሶስት ሺህ አምስት መቶ ብር ያው እንዳልኩሽ ግን ቢሮ፣ ሱቅ ላይ በእንደዚህ ዋጋ አይደለም የሚቀርቡት። ያው ለዚህ ይዘነው ስለመጣን ነው። በጣም ማስተላለፍ የምትፈልግ መልእክት ካለ? ያው ለበዓል ለእናቴ ለእህቶቼ፣ ለወንድሞቼ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እወዳችኋለሁ። መልካም በዓል ይሆንላችሁ። ለከስተመሮቼ እና ለቤተሰቦቼ መልካም በዓል እንዲሆንላቸው እመኛለሁ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ሁላችንም እንኳን አደረገን። ሀገራችንን ሰላም ያደርግልን። አመሰግናለሁ። እድሉን ስላገኘው በመጀመሪያ ለቤተሰቦቼ ለባለቤቴ፣ ለልጆቼ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ላለው፣ እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የሌተ በዓል አደረሳችሁ ላለው፣ ለወዳጅ ለጎረቤት፣ ለዘመድ አዝማድ ለእናትና አባቴ እንዲሁም ለልጆቼ መልካም የፋሲካ በዓል ሊሆንላቸው እመኛለሁ። ለምንላ ኢትዮጵያን እንኳን ለፋሲካ በዓል አደረሳችሁ በማለት መልካም ምኞቴን እገልጻለሁ። መሊናችን ባዓላትን ምክንያት በማድረግ የሚዘጋጁ እደዚአይነት ክስፖርት ሸማጩን ከነጋደው ጋር በማገናኘት እንዲሁም ደግሞ የተለያዩ የዋጋ ቅናሾች እና አዳዲስ ምርቶች የሚቀርቡበት እንደሆነ ቀደም ባለው ፕሮግራማችን ተመልክተናል ማለት ነው። ኤንዲቢሲ ቢዝነስ ፕሮግራምን አዘጋጅቸ ወደ እናንተ ያደረስት ሰብለወንድማገኝ ነበር። ሳምንት በሌላርሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት።